አሁን ወደ ድሮው መቅደስ እየገባን ነው። ወደ መስቀሉ ቦታ መጀመሪያ ወደ ተፈለፈለበት ቦታ እየገባን ነው። በመስቀሉ ለጸላይ ቀተሎ ክቡር በዕፀ መስቀሉ ታቀደሰት ቤተ ክርስቲያን ይህ መጀመሪያ አቡነ አሮን ህንፃውን ሲጀምሩ በዚህ አድርገው ነው የገቡት መስቀል መግረር የጸር የሚለውን በመልከት ይህንን መስቀሉን ሰርተው ከዚህ አባታችን አቡነ አሮን እሳቸው ከዚህ ፊትለፊት ካለችው እዚህ ላይ ሆነው እየጸለዩ መስቀሉን ፊትለፊት አድርገው ይጸልዩ ነበር። ከዚህ ጎናቸው ደግሞ ይቺ ቆቅ ነጭ ቆቅ የምትባል በመንፈስ ቅዱስ ተመስላ መታ ስትመራቸው የነበረው ቆቂቱ ተቀምጣባት የነበረችው ዋሻዋ ይች ነው። ይህ ደግሞ አባታችን አቡነ አሮን አንድ ሺህ አራት መቶ ቅዱሳን መጥቶ ከዚህ ያረፉት ከዚህ ቦታ ነው። አንድ ቀን ነው ሁላቸውም ያረፉት እዚህ ነው። አሁን ይሄ የምታዩት የቅዱሳን አጽም ይሄ ነው። የአንድ ሺህ አራት መቶ ቅዱሳን አጽም በየመቅደሱ አሁንም ወደፊት ወደ ድሮ መቅደስ ወደሚባለው ወደዚህ አገርተን እናየዋለን። ይህ ሁሉ የቅዱሳን አጽም ቅድም ያልኳችሁ የአንድ ሺ አራት መቶ ቅዱሳን አጽም ይህ ነው። አሁን ያለ ነው። መጀመሪያ ያንን መስቀሉን ቀርጸው ከመጡ በኋላ መቅደስ ያስቀመጡት አዚህ ህንፃ የሰሩት ይህን አሁን የምታዩት መቅደሱ ነው። ይህ አሁን ሽቅብ የምናየው መንበር ማስቀመጫ ነው። አሁን ይሄ መቅደስ እስከ ለተወሰነ ሰዓት አገልግሎት ሲሰጥ ኖረዋል። ይህ ሁሉ የምታዩት ደግሞ መሳከው ይባላሉ። መሳከዎቹ ለመቅደሱ ብርሃን የሚሰጡ ማለት ነው።